ከትላልቅ አራት ነገሮች እስከሚጠየቅ ድረስ በሌላ ሐዲት ላይ ታዩ ከነኛ አምስቱ ዛሬ ላነሳ የፈለግኩት ወአን ማልህ ሚን አይነ አክተሰበሁ ወላማ አንፈቀሁ ንብረቱን ኬት እንዳመጣውና ም ላይ እንዳወጣው እስከሚጠየቅ ድረስ ከቅያም ምድር አይንቀሳቀስም አሉ። ከዚያች ሜዳ መንቀሳቀስ የለም። ወደኛ ህይወት ደግሞ ዘወር አድርገን ነገሩን ስንመለከት እየኖርንበት ያለነው ህግ ወይ ደግሞ ፕሪንሲፕል ነው አይደል የሚባለው፣ ያ ነገር ነቢዩ صلى الله عليه وسلم ያስቀመጡት አላህ Subhanahu Wa Ta'ala በቁርአን ላይ የተናገረው ነገር ሳይሆን አምላክ የሌላቸው ሰዎች አምላክ አልባ የሚባሉት አሊያም ደግሞ ኤቲስት የሚባሉት ሰዎች ያስቀመጡትን ህግ ነው እየተከተልን ያለነው። አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር ኩሉ ነፍስን بما كسبت رهينه የትኛውም ነፍስ በሰራችው ነገር ትጠየቃለች ነው የሚለው። ሐዲቱም እንደሆነ ደግሞ ዋዕን ማሊሂ ሚኒ ኢነክተሰበሁ አንፈቀሁ ነው። ዋዕላማ አንፈቀሁ ነው ኬታ መጣህ ምን ላይ አወጣህ የሚለው ነገር ከጥያቄ ትላልቅ ከሚባሉትና ከማይቀሩት ጥያቄዎች አንዱ ነው ስለ ንብረት ጉዳይ ሲመጣ እኛ አሁን የምንጠቀምበት ፕሪንሲፕል ደግሞ ምንድን ነው ሀብቱና ንብረቱ በዛ ይበል እንጂ ችግር የለውም ከምንም ይምጣ የትን ፍጪው ዱቄቱን አምጪው ነው ያ ነገር አንደኛ ነገር ከአላህ ያጣላናል ከባሮቹ ያጣላናል የነብዩ ሰለላሁ ዓለይሂ ወሰለም አስተምህሮትን መጻረር ነው የሚሆነው። የአላህን ቁርአን መጻረር ነው የሚሆነው። አስተውላችሁ ከሆነ አሁን በእኛ ዘመን አንዳንድ ሰው አንዳንድን ያልኩት ላይ ላዩን ስትመለከቱት የአላህ ሰው ነው የሚመስለው መልካም ሰው ነው ስትመለከቱት፣ መልካም መልካም ስራዎች ላይ ይሳተፋል፣ ጥሩ ጥሩ ነገሮችን ያደርጋል። ወደ ንግዱ ዓለም ሲዞርና ዞር ብላችሁ ስትመለከቱት ደግሞ የሰው መሬትን እየሰበሰበ በምን ምክንያት ነው የሚሰበስበው ሲባል አይ ህጋዊ ነኝ እኮ ካርታ አለኝ። አንተ ያወጣኸው ካርታ ወይ ደግሞ ህጋዊ ነኝ እያልክ ከመንግስት እንትን ጋር ስለምትቀራረብ ወይ ደግሞ ከሆነ ባለስልጣን ጋር ስለምትቀራረብ ያገኘኸውና ያካበትከው ንብረት በሰው ደምና በሰው ለቅሶ ላይ በሰው እንባ ላይ የመጣ እስከሆነ ድረስ አላህ ፊት ትቀርባለህ፣ ትጠየቃለህ። የሰው ንብረት እስከሆነ ድረስ ማለት ነው። ምክንያቱም ዱንያ ላይ ያለው ህጋዊነት አኺራ ላይ ያለውን ሐላልነትን አይገልጽም። ብዙ ነገሮች እኮ ህጋዊ ናቸው። ለምሳሌ ያክል አሁን ኢትዮጵያ ላይ መጠጥ መጠጣት እኮ ህጋዊ ነው። ማንም አይጠይቅህም። ነው አይደለም? ነው ፈረንጅ ሀገራት ላይ ከዞርክ ደግሞ መጠጥ ብቻ አይደለም ሊዋጥ የሚባለው ወይ ደግሞ አመሉ ቀውሚ ሉጥ ሚሉት እሱም ህጋዊ ነው። አላህ ዘንድ ስትሄድ ግን የሚወርድብህን በላ ያ ቁርአን ላይ ዘወር ብለህ ማየት ብቻ ነው፣ ወይ ደግሞ ሐዲፍ ላይ ማየት ነው። ስለዚህ ህጋዊ ነው ብሎ ማለት ወረቀት አለው ብሎ ማለት ያ ነገር በኢስላም ሙሉ በሙሉ ተቀባይነት አለው ማለት አይደለም። በተለይ በተለይ ደግሞ እያወቅ ነው ህጋዊነቱን ያገኘንበት መንገድ ጉቦ በመክፈል በማጭበርበር፣ ሰነዶችን በማዘዋወር ትክክል ያልሆነን ነገር በመስራት መሆኑን እያወቅን የምንገባበት ከሆነ ደግሞ ሁለት እዳ ነው የሚሆንብን። አንደኛ ህጋዊ አለመሆኑን እናውቃለን፣ ሁለተኛ ህጋዊ እንዳይሆን ያደረግነው እኛው በራሳችን ተግባር ስለሆነ ለሁለቱም እንቀጣለን፣ አላህ ፊት ስንደርስ ማለት ነው። ም እውነት ነው። ዛሬ ላይ መሬቱን የምንቀማው ሰው አሊያም ደግሞ ንብረቱን የምንዘርፍበት ሰው ንብረት የለውም፣ ዛሬ አቅም የለውም፣ እኛም መከራከር አይችልም ምክንያቱም ጠበቃ የለውም። አላህ ፊት ስንቀርብ ግን ማንም ክብር የሚባል የለም፣ መናሲብ ስልጣን የሚባል የለም። ሁላችንም በሰራነው ነገር ብቻ ነው የምንጠየቀው። ሁሉ ነፍሲን ቢማከሰበት ረሂና እዚያ ጋር ተቀምጦ አውቀሃለሁ ብሎ ያን ወረቀት የሰራልህ ባለስልጣንም አንተም እዚያ ጋ መተህ ያን ነገር ያደረግከውም ሁለታችሁም እርስ በራሳችሁ ትጣላላችሁ። እዚያን ቀን መጣላት ብቻ አይደለም ሁለታችሁም የራሳችሁን ፋይል ይዛችሁ ነው የምትመጡት። ትካሰሳላችሁ አላህ ፊት ቆማችሁ ይሄ ሁላ ውስጥ የሚገባው ደግሞ ለምንድን ነው ብለን ዘወር ብለን ስናይ፣ ቢዘረፍም ባይዘረፍም በስርዓት ሊበላ የሚቻልበት ዓለም ላይ ነው። ብትዘርፍም ትበላለክ፣ ባትዘርፍም ትበላለክ። ዘርፈህ በልተህ የተንደላቀቀ ኑሮ ኑረክ መኪናዎችን ቀያይረህ አላህ ፊት ሄዶ ከመዋረድ ደግሞ አላህ ይጠብቀን። ላኪን ዱንያ ላይ የምትኖረውን ነገር በኖርማል ኑሮ ኑረክ ገብቶሃል አይደል? በሐላል ነገር ብቻ እየሰራ ኖርማል ኑሮ ኑረ ወይ ደግሞ በሐላል እየሰራ አላህ ሱብሓነሁ ወተዓላ ካደለህ ደግሞ መልካም ነው። ንብረት ከሰጠህ ማሻአላህ ጥሩ ነው፣ ክፋት የለው፣ ግን በሐላል መንገድ ከሆነ ነው። ስለዚህ ወንድሞችና እህቶች፣ ይህች ነጥብ ከባድ ነጥብ ናት። አንዳንድ ወንድሞችና እህቶች ደግሞ የሆነ ራሳቸውን የሚዋሹበት ነጥብ አለ። እሱ ምንድነው? የቻሉትን ያክል ቅድም እንደነገርኳችሁ ሰነድ እያዘዋወሩ ምን እያደረጉ ምን እያደረጉ የሰውን ንብረት ሰብሰባ አድርገው ወረቀት የሚሸጡ እቃዎች ላይ ያሉትን ኤክስፓይር ዴቶችን እየቀያየሩ ምን እያሉ አጭበርብረው ሲያበቁ የፈለጉትን ነገር ዘርፈው እንትን ብለው ሲያበቁ መጨረሻ ላይ ያንም ሚሽን እንዳለ ከጨረሱ በኋላ ምንድን ነው የሚያደርጉት? ዑምራ ይመጣሉ። ሱብሃነላህ። ዑምራ ብቻ አይደለም አንዳንዱ ሐጅ ይመጣል። ለምንድን ነው ሲባል ወንጀሉን እንዳለ ለማበስ በሱ ሀሳብ አሁን የአጭበረበራት ንብረት ሜይ ቢ አስር ሚሊዮን ብር ሊሆን ይችላል። አምስት ሚሊዮን ብር ሊሆን ይችላል። አስር ሚሊዮን ብር አጭበርብሮ መጥቶ ለሐጁ አምስት መቶ ሺህ ብር ካወጣ ዘጠኝ ሚሊዮን አምስት መቶ ሺህ ብር አተረፈ ማለት ነው። ወንጀሉ እንዳለ ተምሮለት ምህረት አግኝቶ አንድ የሚባል ነገር አላህ ፊት የለም። በአላህ ህግ ውስጥ አንድ ግለሰብ ከፈጣሪ ጋር ያለው ነገር ይማርለታል። ናዓም ከፈጣሪ ጋር ከአላህ ጋር ያለህ ነገር ይማርልሃል

ስለዚህ ራሳችንን አንዋሽ። ውሸት ነው እያሰብን ያለነው ነገር። እንዲህ እንዲህ አድርጌ ዑምራ አድርጌ እንትን ብዬ፣ እቺ ካልኩሌሽን አላህ ፊት አታዋጣም። ምክንያቱም አላህ ሱብሓነሁ ወተዓላ ያንን ንብረት ኬት እንዳመጣ የእከሌ ንብረት ምን ያክል ሳንቲም ንብረትህ ውስጥ እንዳለ ያውቀዋል። አንተ እንኳን ላታውቀው ትችላለህ እኮ በሳንቲም ደረጃ፣ አላህ ደግሞ በሳንቲም ደረጃ፣ በልፋት ደረጃ ደግሞ አንዲት ድሃው ችግርተኛው በደለኛው አ የሚላት ድምፅ አላህ ዘንድ እኮ ሚዛን አላት። ይህንም ሚዛን ደግሞ ለመድፋት የምንፈልግ ከሆነ አለመበደል ነው ያለብን። በድለን ከሆነ ንብረታችንን የሰበሰብ ነው ተበዳዮቹ ጋር ሄደን እመልስላቸው። አላህንም ማዕፉታን ጠይቅ። ንብረት መምጣቱ ብቻ ቁጥሩ መብዛቱ ብቻ ወይ ደግሞ ከፍ ማለቱ አይደለም መቆጠር ያለበት ሚን አይነ ክተሰበሁ ወዐላማ አንፈቀሁ ኬታ መጣ ምን ላይ አወጣ ትልቁና ዋነኛው ነጥብ ይሄ መሆን አለበት። ምክንያቱም ይሄ አሁን የነገርኳችሁ ንግግር የነቢዩ ሰለላሁ ዓለይሂ ወሰለም ንግግር ነው። ይህች ማስመሪያ ደግሞ የኢስላም ማስመሪያ ናት። ከየት መጣ ምን ላይ ወጣ የሚለው የትም ፍጪው ዱቄቱን አምጪው ደግሞ የኩፋሮች አምላክ አልባንም ብለው የሚያስቡ ሰዎች የሚያስቡት አስተሳሰብ ስለሆነ ከዚያ አስተሳሰብ መራቅ አለብን እላችኋለሁ። አላህ ሱብሓነሁ ወተዓላ ሐቅን የምንሰራ